ስለ መኖሪያ ቤት ሲያስቡ ምን አይምሮ ውስጥ ይመጣል? ሰፋ ያለ መኝታ፣ ሰፊ ሳሎን ከተጨማሪ የሰራተኛ ክፍል ጋር ከስቱዲዮ እስከ ባለአራት መኝታ አማራጭ ያላቸው አፓርትመንቶች አቀመውን በማከለ መልኩ የሕልሞን ቤት በዲኤም ሲሪል ስቴት እውን ማድረግ ይችላሉ። በካሬ ከ78 ሺ ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር የተመቻቸለት። ስለ ዴሊቨሪ ታይሙ በጭራሽ እንዳያሳስቦ፣ ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አሉሚኒየም ፎርሞክ ተጠቅመን እየገነባ እንገኛለን። ምን ይሄ ብቻ፣ ፈጥኖ ለሚመጡ ደንበኞቻችን እስከ 30 ፐርሰንት የሚደርስ ቅናሽ አድርገናል። የዚህ ዕድል ተጠቃሚ ለመሆን ከስር ባለ ስልክ ይደውሉልን። ዲኤምሲ ሪልስቴት ደስታው እዚህ ይጀምራል። ሰምተዋል? አፍሮሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችተዋል። የሰላም ሁኔታ አያሳስቦ፣ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልኮን አንስተው የደውሉ 0988 18 1818 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ይህ አዋዜ ሰበር ነው። የዩናይትድ ስቴትስ አሜሪካ 47 ኛው ፕሬዝደንት ዶናልድ ትራምፕ እንደዛቱ ታደረጉ የቻይና ሸቀጦች ላይ ተጨማሪ የ50 በመቶ ታሪፍ በመጣል አጠቃላይ ቀንበሩን 104 ፐርሰንት ታደረሱት። ትራምፕ እስከ ማክሰኞ ከሰዓት ድረስ አሜሪካ ላይ የጣልሽውን የአጸፌታ አዲስ ታሪፍ አንስቻለሁ ብለሽ ጸጉርሽ ላይ አቧራ እየነሰነስሽ ራስሽን አዋርደሽ ካላሳየሽን በስተቀረም በሰፊው መዳፍሽ ስትዘግኝበት የነበረውን ሰፊውን የአሜሪካ ገበያ ዐይንሽ ላይ እጠረቅመዋለሁ ብለው ነበረ የማሸነፍ ሱሰኛውና ማዕበል ጋላቢው ትራምፕ። እንዲህ ሊያሽቆጠቁጧትና ልክ ሊያስገቧት ይዛቱባት ሕዝባዊት ቻይና ከኮሚኒስታዊ መከራቻይ ተሞክሮዋ በመዋስ ያበጠው ፈንዳ፣ የምንቀለብሰው ውሳኔም ሆና ጸጉራችን ላይ የምንነሰንሰው አቧራ አይኖርም። አናደርገውም። የሚያመጡት ካለ ያምጡ፣ ብሪንግቶን ትራምፕ አለቻቸው። ትራምፕ ልካስገቧት አደባዮሃት የሚለውን ሱሳቸውን ለማርካት ጽንፍ መያዛቸው ለአሜሪካም ጉዳት እንዳለ ወይም ሊኖረው እንደሚችል የሚጠፋቸው ሰው አይደሉም። ቢሆንም አንድ የካፋቸው ወጥቷልና እርምጃውን ላለመውሰድ ከቻይና ሰበብ ስላላገኙ ጭነውታል። ቢሆንም ቻይኖቹ መደራደር ይሻሉ፣ እንዲደውሉ እየጠበቅኳቸው ነው፣ ደግሞም ይደውላሉ ሲሉ የወንድ መውጫውን ጠቆም አድርገው አልፏል። ቢሆንም ቻይና ይህን ዘገባ እስከ ጻፍንበት ሰዓት ድረስ ጭጭ ምጭጭ እንዳለች ነው። በፕሬዚደንቱ ድርጊትና ኳን አንጀታቸው ብግን የሚሉታቸዎች የፍላጎታቸው ሞላላቸው ይሏቸዋል። ትራምፕን ከልጅነት እስከ እውቀት እንደታዩ እንደተጎመጁ እንደ ተብለጨለጩ እንደ ሸለሉ መኖር የሚወዱት ትራምፕ ዓለምን በታሪፍ ጅራፍ እያራወጡ ወደ አሜሪካ እያጎረፉት ነው ይላሉ ዘገባዎች። መንገዶች ሁሉ ወደ ትራምፕ ያመራሉ፣ ዓይኖች ሁሉ ትራምፕን ይቀላውጣሉ። ሆኗል ነገሩ። የጃፓንና የደቡብ ኮሪያ ልኡካን ቡድን አውሮፕላን ላይ መሆናቸው ተዘግበዋል። የጣሊያኗ ጠቅላይ ሚኒስትር ሳምንት አሜሪካ ይገባሉ። ሰው የምትፈልገውን የሚያደርገው ደረቱ ላይ ስትቆምበት ነው ባዩ ትራምፕ ስለታቸው የያዘላቸው ይመስላል። አረፊቶን ያሳዩን በረን እንምጣ የሚሉት አገራት ቁጥር ብታምኑም ባታምኑም አሁን ሰባ ደርሷል። እንደራደር ፊቶ ምን እንደርድር የሚሉ የምድር አለቆችና ነጋሲያን ዶናልድ ትራምፕ የሚቋምጡለትን አውራነት ሰጥተዋቸዋል። the ultimate ዲሲሽን ሜከር ራሳቸው ዶናልድ ትራምፕ ለራሳቸው እንደነገሩት የመጨረሻው ውሳኔ ሰጪ። እነዚህ ሀገራት ስልኩን እያንጫራሩት ነው፣ እግሬን እየላሱ ነው፣ ከእኔ ጋር ለመዋዋል እግሮ ስር እንነጠፍ እያሉ ነው ብለዋል ትራምፕ ትናንት ምሽቱን ለሆኑ ሪፓብሊካን አጋሮቻቸው ዚ ካንትሪስ አር ኮሊንግ አፕ ኪሲንግ ማይ ዚያር ዳን ቱሜኬዲል ብለዋል። የዚህ ሁሉ መራወጥ ውትወታና ጉትጎታ ዛሬ ከሚጀምረው የአጸፌታ ታሪፍ ቅጣት ለመዳን ነው። አሜሪካ በየወደቦቿ በየአየር ማረፊያው ጉምሩኮች በቢሊዮን ዶላሮች የሚቆጠር ገቢ እያስገባች ነው ብለዋል ትራምፕ። ታሪፋችን እየሰራ ነው ማለታቸው ነው። አገራት በተለይም በኢኮኖሚ የደለቡቱ የሚያጡት የቢሊዮን ዶላሮች ቢዝነስ ነው። ያለ አሜሪካ ገበያም ሻኛ የለሽ ሰንጋ ነው የሚሆኑት። ታሪፍ ራሱ አሜሪካንንም በተከታታይ ምርጫዎች ትንሽ ረገብ ጋብ አድርገዋሉ ያለችውን የኑሮ ውድነት የበለጠ ያልተገራ ፈረስ የሚያደርግ በሰሞኑ ብቻ ከአምስት ትሪሊየን ዶላሮች በላይ የከሰሩት የሀገሪቱ የአክሲዮን ገበያዎች በተስፋና በኩርፊያ ሰማይ ደርሰው የሚፈርጡ ነውጥ የሚያደርግና ጄፒ ሞርጋን ባንክና ሌሎች የፋይናንስ ተቋማት አሜሪካን ኢኮኖሚዋ የለየለት ድቀት ውስጥ ሊገባ 60 በመቶ ዕድል ያለው ሁኔታ ላይ ይገኛል እስኪሉ አደጋ ተጋርጧል። ትራምፕ ለዚህ እየሰጡት ያሉት ምላሽ አሜሪካንን አትትረክረኪ፣ አትልፈስፈሺ፣ ጽኚ የሚል ሆነዋል። እውነቱን ለመናገር ዶናልድ ትራምፕ በደስታ ብዛት ሰባተኛው ሰማይ ላይ ናቸው። ምክንያቱም በታሪፍ ጅራፋቸው ያልተለመጠጠና ውይ ውይ ውይ ስለ ነፍስ ይተውኝ ያላለ የዓለም ገዢ የለም። ይቅርታ፣ የቻይናው ሺጂንፒንግን አይጨምርም። ሌላውን ግን ራሳቸው ትራምፕ ያሏቸው ልንገራችሁ። ፕሊስ ፕሊስ ሰር ሜክ ዲል አይ እባኮ፣ እባኮ ጌታዬ፣ እንዲበሉን ምንም ነገር አደርጋለሁ። ምንም ነገር አድርግ ይበሉኝ ማለት ነው። ዶናልድ ትራምፕ የተወለዱት ባይባል እንኳ የኖሩት ግን ለዚህ ነው፣ ለዝች ቃል። አሜሪካ ዲፋክቶ ኤምፓየር ከሆነች፣ ሌላዋ ሮም ከሆነች፣ እንግዲያውስ እሳቸውም ኤምፐረር እንጂ የምን ፕሬዚደንት። እነሆ አገራት የአሜሪካንን ዲፕሎማቶችና ለዋይትሃውስ ቅርብ የሆኑ ምንጮችን ምከሩን፣ መንገዱን አሳዩን እያሉ በመረባረብ ላይ ናቸው። ወደ ኤምፐረሩ ዶናልድ ትራምፕ ዓይን ጆሮና ልብ የሚያስገባ ይሄን ታሪፍ ቅጣት የሚያስቀር ምንድን ነው? አረ መላ በሉን እያሉ ነው። ዲፕሎማቶችና ምንጮችም ሐሳባችሁን፣ አቀራረባችሁ ፈጠራ የታከለበት ይሁን ከንግድ ባለፈ ምን ደስ የሚላቸው ነገር ማድረግ እንችላለን ብላችሁ ራሳችሁን አስጨንቁ እያሉ ነው። የእሳቸውን ውዴታ ሊያጎናጸፈን ይችላል ብላችሁ የምታምኑበት ካርድ ካላችሁ አሉ ዲፕሎማቶቹ ምዘዙት። ከባድ የ50 በመቶ ታሪፍ የወደቀባት አስገራሚው ነገር ቦትስዋና ናት። እዚህ እኛ የምንኖርበት ደካማዋ የአፍሪካ ሀገር ውስጥ የምትገኝ እሄዳለው እንጂ እዚህ ቁጭ ብዬም አልሞትም ብላለች ቦትሷና ታዲያ ምን ልዩ ካርዳላትና ትምዘዝ የቸገረ ነገር እኮ ነው ቦትስዋና ለሳቸው የግል ስጦታ ዝሆን ታስጭንላቸው ይሆን ምክንያቱም ቦትሷና በአፍሪካ ዱሮች ግንድ እየገነደሱና ቅርንጫፍ እያሻመዱ ከሚንጎማለሉ ዝሆኖች አንድ ሦስተኛው በእሷ ግዛት ውስጥ ነው የሚገኙት። የአሜሪካ ዲፕሎማቶች ሀሳባችሁ ላይ ፈጠራ አክሉበት፣ ከንግድ ባሻገር ምን ልናደርግ እንችላለን ብላችሁ ራሳችሁን አስጨንቁ ሲሉ ታዲያ ምን ማለታቸው ይሆን? የተሸለመ በኩምቢው ስዕል መሳይ የተሸለመ በኩምቢው ስዕል መሳል የሚችል በልዩ የበዓል ቀናት አደባባይ የሚታዩበት ዝሆን አምጭላቸው ማለታቸው ይሆን? የአሜሪካ ዲፕሎማቶችና ባለሥልጣኖች በከፊል ከሰጧቸው ሐሳቦች መካከል እንደ ልዩ ካርድ ተጠቀሙ ብለው ነው። በየሀገራችሁ አሜሪካናውያንን አስራችሁ ከሆነ ቶሎ ፍቱ። ከአሜሪካ አርቲፊሻል ኢንተሊጀንስ ኩባንያዎች ጋር ጥብቅ ብላችሁ ለመስራት ማረጋገጫ ስጡ። የአሜሪካንን የኃይል ምንጮች በብዛት ለመግዛት ዝግጁ መሆናችሁን አረጋግጡ። ዓለም አቀፍ ያደንዛጭ ዝውውርን ለማምከን ጎራዴያችሁን ስላችሁ መነሳታችሁን እያበለጨለጫችሁ አሳዩ የሚሉት ይገኙባቸዋል። የዋይትሀውስን ጆሮ ለማግኘት ስልክ በማንጫረር የጠመዱት ርዕሰ ብሔራት ብቻ አይደሉም። በርካታ ድንበር ተሻጋሪ ሀብታም ኩባንያዎች ሥራ አስኪያጆችም ናቸው፣ የባንክ የቴክኖሎጂና የኢንዱስትሪ ኩባንያዎች ሲኢኦች ዋነኞቹ ስልክ ተቀባዮች ደግሞ የዋይት ሀውስ የጽህፈት ቤት ኃላፊ ወይዘሮ ወይም ወይዘሪት ሱሲ ዊልስ እና ምክትል ፕሬዚደንት ጄዲ ቫንስ እንደዚሁም የገንዘብ ሚኒስትሩ ስኮት ቢሴንት ናቸው። ኩባንያዎቹ እየተማለዱ ያሉት ይህ እርምጃ፣ ይህ የታሪፍ ፖሊሲ የዓለምን ኢኮኖሚ ይጎዳል፣ የአሜሪካንን ቢዝነሶችና መንግሥትን ተአማኒነት ያሳጣል የሚል ነው። ዓለም ዋይት ሃውስ ዙሪያ ክምብል ደፋ እያለ መሆኑን ያስተዋለ አንድ ለዋይት ሃውስ የቀረበ ሲኢኦ ለሲኤንኤን ሲነግረው ሁኔታውን ሱናሚ ብሎታል። ትራምፕ እርካታቸው ያለው እዚህ ውስጥ ነው። ነገር ግን ከኢኮኖሚ ባሻገር የራሳቸውንም የፖለቲካ ጣፈንታ ዋጋ ሊያስከፍላቸው የሚችል አደጋ መሆኑን ሳይመከሩ ቀርቶ አይደለም፣ ክፉኛ ተመክረዋል። የቴክሳሱ ሴናተር ይህን ሁኔታ በተመለከተ በኤክስ ገጻቸው ሲጽፉ ዋይት ሀውስ ውስጥ ሁሌም ሀያል ታሪፍ እንደተጫነ ይኑር የሚሉ ድምፆች አሉ። በፕሬዝደንቱ ትከሻ ግራና ቀኝ ላይ የተቀመጡ መላእክቶችና ዳቢሎሶች አሉ። የትኞቹን ይሆን ትራምፕ የሚያዳምጡት? መላእኮችን እንደሚሆን ተስፋለኝ ብለዋል። የአሜሪካንን የውጭ እርዳታ ክንድ ዩኤስኤድን የእንጨት ፈላጭ መጥረቢያ ስር የወረወረው ራስ ብሩ ኤለን መስክ በዚህ አጋጣሚ ብቻ ከዲያብሎሶች መሃል ወጥቶ ከመላእክቶች ጋር በፕሬዚደንቱ ቀኝ ትከሻ ላይ መቀመጡ ተወስቷል። ታሪፉን አጥብቆ ተቃውሟል። በታላቋ ቻይና ላይ ባለ 104 ፐርሰንቱን ዘግናኝ ታሪፍ እኩለ ሌሊት ላይ ከተጫነባት በኋላ ለአንድ ፕሮግራም ሲናገር ይህ ግዙፍ ስህተት ነው። የ104 ፐርሰንት ታሪፍ ማለት የዓለም ኢኮኖሚ ላይ የእጅ ቦምብ እንደ መወርወር ይቆጠራል። ይሄ ቻይናን ብቻ የሚጎዳ አይደለም። የአሜሪካንን ቢዝነሶችና አሜሪካውያን ቤተሰቦችን ሁሉ የሚደቁስ ነው። አስፈላጊ የቤት ውስጥ ቁሳቁሶች የኤሌክትሮኒክስ የመኪናዎች ሌላው ቀርቶ የምግብ ዋጋዎች እንኳ ሰማያት ሰማያት ይደርሳሉ ይንራሉ። የዓለም የአቅርቦት ሰንሰለት ላይ ከሚመኩ ኩባንያዎች መካከል ጥቂቶች በአንድ ጀንበር ሊፈራርሱ ይችላሉ። ከፍተኛ ቁጥር ያላቸው የሠራተኛ ኃይል ከሥራ ይባረራል። ኢንዱስትሪዎች ሥራ ያቆማሉ። ቻይና ደግሞ የበኩሏን የአጸፌታ እርምጃ ስትወስድ መውሰዱ አይቀርም በዓለም ዙሪያ ያለውን ኢኮኖሚ የሚያተራምስ ተዛማች ቀውስ ይፈጠራል። በዚህ የታሪፍ እርምጃ የተነሳ የንግድ ጦርነት ብቻ አይደለም ራሱ የዓለም ሰላምና መረጋጋት አደጋ ውስጥ ይገባል ብለዋል። ይህ ኢሳያስ እንደሰማው ነው። ዓለም እንግዲህ አሁን ባለንበት ሁኔታ እጅግ በጣም አሳሳቢ ደረጃ ላይ ያለነው ያለ ነው። አንተም እንዳነሳኸው አሜሪካ ውስጥ የተለያዩ በኢኮኖሚው ዘርፍ እውቀት ያላቸው ምሁሮች አስተያየት እየሰጡበት ነው፣ ኤለን መስክን ጨምሮ ማለት ነው። እና አሜሪካ በአንድ ጀንበር ይህንን ውሳኔ ስትወስን ከቻይና በቀጥታ ወደ አሜሪካ የሚገቡ ከፍተኛ ሸቀጦች ቅድም አንተ ያነሳቸው የኤሌክትሮኒክስ መሳሪያዎችና ምግብ ነክ ነገሮችን ጨምሮ በምንድን ነው ኢሚዲየት የሚሸፈነው? አሜሪካ አንዳንድ ተንታኞች እንደሚሉት ኢኮኖሚ ድቀት ውስጥ ልትገባ ትችላለች የሚሉም ተንታኞች እየተነሱ ነው ያሉት። እና እንደ ዶናልድ ትራምፕ በፉከራ ተነስቶ እንደዚህ አይነት እርምጃዎችን መውሰድ በእርግጥስ አዋጭ ነው ወይ? አሜሪካ ለመውሰድ አቅሟ አላት፣ ይሄ ጥያቄ ውስጥ አይገባም በዚህ ጦር። ነገር ግን ስለምትችል ማድረግ አለባት ወይ? ወይስ ይህ ሁኔታ እስከምን የሚቀጥል ነው የሚቀጥል? እነዚህ ናቸው አሁን አጠያቂ የሆኑት። አሁን እንደሰማው በዜናውም ላይ ከሰባ በላይ ሀገሮች ከአሜሪካ ጋር አስቸኳይ ስምምነት ለማድረግ ሰው ይህንን ታሪፍ ለማስቀረት እየተሯሯጡ ነው። አሁን በርካታ የዓለማችን የንግድ ወይም የሀገር መሪዎች የንግድ መሪዎች በአውሮፕላን ላይ ናቸው ወደ አሜሪካ እየጎረፉ ነው። እንደገና ደግሞ ለዚህ ዶናልድ ትራምፕ ያቀዱት ካስተም ሜድ ብለው ገልጸውታል። ኢብን የሚያደርጉትን ድርድር ማለት ነው። አንድ ወጥ ለምሳሌ አንድ ወጥ የታሪፋችሁ ከኛ ጋር በምትናገዱት ወይም በመካከላችን ባለው ንግድ አሜሪካ ኪሳራ እየተቀበለች ነው ያለችው የሚለውን የማስተካከል ጉዳይ ብቻ አይደለም። አሁን ከእያንዳንዱ ሀገር በተለይ የሚፈልጉት ነገር አለ። እሳቸው ያቀረቡትን ነው የምነግረን፣ ካስተም ሜድ ነው። ከእያንዳንዱ ሀገር ጋር ራሱን የቻለ ድርድር ነው የማደርገው። ወጥ የሆነ ድርድር እንኳ አታገኝም። አሁን ለምሳሌ ብዙ ሀገሮች እኛ ይህን ታሪፍ ስለጣልን ነው ይሄን ታሪፍ እናነሳለን፣ እንደዚህ ብለው ብቻ ልመሄድ የሚችሉት አሜሪካ ከየሀገራቱ የምትፈልገው ነገር አለ፣ በተጨማሪ ከንግድ ባሻገር። ስለዚህ ከእያንዳንዱ አገር ጋር ነው መደራደር የምትፈልገው ይላል። ጊዜው አለ ወይ? አሁን ይሄ እነዚህ ሰባ ሀገሮች ሁሉ ቀጠሮ ቢጠይቁ ናቸው። ሌሎችም ሀገሮች ይጨመራሉ። ራሷ ቻይናም ትመጣለች ተብሎ ነው የሚታሰበው፣ የኋላ ኋላ። ስለዚህ እንዴት ነው ድርድሩ ሊካሄድ የሚችለው? አሜሪካ ውስጥ በርካታ ጠበቆች ይመለምላሉ ብለዋል። በጣም የታወቁ ጠበቆችን የኔን ፍላጎትና ዓላማ ለማራመድ የሚችሉ ጠበቆችን መርጬ ድርድሩ ይካሄዳል ነው የሚሉት። ለምሳሌ ከቻይና የሚፈልጉት ምንድን ነው? በቻይናና በአሜሪካ መካከል የንግድ ፌሲት አለ፣ ምንም ጥርጥር የለውም። የንግድ ኪሳራ ማለት ነው። አሁን ለምሳሌ ከአራት መቶ ቢሊዮን ዶላር ነው በላይ ነው የምትልከው ቻይና አሜሪካ። ደግሞ የባለፈው ዓመት እንኳ ብነት 144 ቢሊዮን ከ200 ቢሊዮን ዶላር በላይ ኪሳራ አለ በአሜሪካ በኩል ማለት ነው። ስለዚህ አሁን እሱን ብቻ የማስተካከል አይደለም። አሁን ይሄን ለማስተካከል አሜሪካ ከ400 ቢሊዮን ዶላር በላይ ግዥ የምትፈጽም ከሆነ ካንተ አንተም ደግሞ ተመጣጣኝ የሆነ ገንዘብ አሜሪካ ገበያ ላይ መዋል አለብህ፣ ወይም ከአሜሪካ ብዙ ለመግዛት የሚያስችልን ሁኔታ መፍጠር አለብህ፣ ወይም በጋራ መፍጠር አለባችሁ ማለት ነው። ነገር ግን በዋነኛነት በዚህ ውስጥ የሚጠቃለል ነው ወይ ተብሎ ለቀረበው ጥያቄ ዶናልድ ትራምፕ ያሉት ራሳቸው ሺ ጂፒንግ የቻይናው ፕሬዚደንት ፈንታኒል የሚባለውን አሜሪካንን በየዓመቱ በመቶ ሺዎች ቢያንስ መቶ ሺህ ህዝብ ይገድልብኛል የምትለውን አደንዛዥ ዕፅ ለመቀመም የሚውለውን ኬሚካል በሀገራቸው የትኛውም ኩባንያ በይፋም ሆነ በድብቅ ማምረቱን እንዲያቆም ወጥተው እንዲያስጠነቅቁ ይፈልጋሉ በአደባባይ ፈንታኒል ሰው ሰራሽ ነው ብዙም ዝርዝር እና ዋና መቀመሚያው ኬሚካል የቻይና ነው በፊት ከቻይና ቀጥታ ፈንታኒል ሊወጣ ነበር ነው የሚሉት በኋላ ላይ ግን ይህንን ማስቀረት ትችላለች ቻይና በፖሊሲ ኬሚካሉ ግን አለ ኬሚካሉ በቀጥታ ኤክስፖርት ይደረጋል ወደ ወደነ ሜክሲኮ ወደነ ካናዳ እና ሌሎች ወደ ላቲን አሜሪካ ሀገሮች ይደረግና ስራው እዛው ይሰራል ማለት ነው። ተሰርቶ በሜክሲኮ እና በካናዳ በኩል ይገባል። ይሄ ነው በአሜሪካ በኩል አሁን ያለው። ስለዚህ ይሄ የአሜሪካንን ኢኮኖሚ የሚያነፍር ብቻ ሳይሆን አሜሪካንን መቶ ሺህ ሰዎች እንድታጣ እያደረጋት ነው። ስለዚህ ይሄን ኬሚካል ቶታሊ ቻይና ውስጥ እንደማይመረት ማረጋገጥ አለባቸው። አደባባይ ወጥተው ይሄን ማድረግ አለባቸው። እንደ ፖሊሲ መቅረጽ አለባቸው የሚል ነው። ከንግዱ በስተጀርባም ያለው ማለት ነው። እና እንደዚህ በዚህ መንገድ ነው የአሜሪካንን ፍላጎት ማስጠበቅ የሚችሉት። እና ይሄ እስኪሆን ድረስ ማዕቀቡ ደግሞ እንዳለ የሚቀጥል ነው። አሁን ሀገሮች በመደራደር ማዕቀቡን ሊያስቆሙ ይችላሉ። ማዕቀቡ ለተወሰነ ጊዜ ፖዝ እንዲደረግላቸው በእነሱ በኩል ያለውን ነገር እስኪያስ እንደዚህ ማስደረግ ይችላሉ። ነገር ግን ቀርበው አሜሪካ ከተለያዩ ሀገሮች በተለይ የምትፈልጋቸው ሌሎች ጉዳዮችንም አብራ ለማስፈጸም እንደተነሳች ነው እየተነገረ ያለው። ስለዚህ አሁን ይሄንን ዶናልድ ትራምፕም ነው እየሄዱበት። አሁን የብዙዎቹ ስጋት ምን ያህል የሚቀጥል ነው ነው። ይሄ በነገራችን ላይ ከዛሬ ጀምሮ ነው የሚሰራው። ይሄ የአጸፌታ ታሪፍ የተባለው ዋነኛው ታሪፍ በቃ ከዛሬ ጀምሮ በማንኛውም መንገድ አሜሪካ ለምሳሌ፣ አሜሪካ የሚገባ የቻይና እቃ ካለ 104 ፐርሰንት ተብሏል ማለት ነው። እንደዚህ እያለ እሳቸው የሚሉት አሁን በየ የአሜሪካ መግቢያ ነጥቦች፣ የሸቀጥ መግቢያ ነጥቦች ላይ በቢሊዮን ዶላሮች እያገኘን ነው ነው የሚሉት። ስለዚህ ይሄ ግን ቅድም አንተም እንዳልከው ድምሩ አሜሪካንንም ቅድም ወደ ጠቀስ ናቸው በዜና ወደ ጠቀስ ናቸው አስከፊ ሁኔታ ሊወስዳ ትችላል። የዚህ ሁኔታ መቀጠል በተለይ ማን ነው ኤለን መስክ በተሻለ ያስቀመጠው ይመስላል እና ይሄ ብዙ ኢንዱስትሪዎችን እንዲፈራርሱ ሊያደርግ የሚችል በሺ በአስር ሺ የሚቆጠሩ ሰራተኞችን የስራ እድላቸውን እንዲያጡ ሊያደርግ የሚችል በቢዝነስ ደረጃ ብቻ ሳይሆን በሀገር፣ ዞሮ ዞሮ ቤተሰብ ሲጎዳ ነው ቢዝነስ የሚጎዳው፣ ቢዝነስ ሲጎዳ ነው ሀገር የሚጎዳው። እንደዚህ አይነት አጠቃላይ የኢኮኖሚ ጦርነት ማለት ተያይዞ መውደቅ ማለት ነው። የኢኮኖሚ ጦርነት ሌላ ትርጉም የለውም ተያይዞ መውደቅና ከኢኮኖሚው ከንግዱ ባሻገር ደግሞ አጠቃላይ የዓለም ስቴቢሊቲ የዓለም መረጋጋት ሊናወጥ እንደሚችል ነው ያስጠነቀቀው። እና ያለው ሁኔታ እንደዚህ ነው የሚታየው ሳያስ ዓለም እንግዲህ አሁን ቻይና መልስ አልሰጠችም ማለት እንችላለን። ሙሉ በሙሉ በዝምታ ውስጥ ነው ያለችው። ቻይናማ መልስ ሰጥታለች ትጠይቃለች እኮ የጫንቺውን የ34 በመቶ ምንድነው ታሪፍ ሲጫነባት፣ የዛና አጸፊታ ጫነች። ስለዚህ አሁን እሱን አንቺ ነው እሱን እስከ ማክሰኞ ከሰዓት ካላነሳሽ 50 በመቶ ጭማሪ አድርጌ ኦልሬዲ የተጫነባት ክምችት 54 ደርሶ ነበረ ከዛ በፊት፣ ስለዚህ 104 ፐርሰንት አደርገዋለሁ ብላ አስጠነቀቁ ማለት ነው። የሚያደርጉትን ያድርጉ፣ በዚህ ፍልሚያ እስከ መጨረሻው ነጥብ እንሄዳለን ብላ ቻይና መላሽ ሰጠች። ስለዚህም እሳቸው ይህን እርምጃ ወሰዱ፣ መቶ አራት ፐርሰንት አደረጉት ማለት ነው። ስለዚህ አሁን ቀጥሎ የሚሆነው ምንድነው? ወይ ቻይና እሳቸው እንደጠበቁ ስልክ ትደውላለች፣ አለዚያም እሷም ያጸፌታ ታሪፍ መጫኗን ታሳውቃለች። አሁን ያ ሲሆን ወደ ንግድ ጦርነት ቀስ እያልንገባል ማለት ነው። ይሄ ነው የሚሆነው። ዓለም አሁን ለምሳሌ የአሜሪካ ገንዘብ ዶላር ነው። እንደገና ደግሞ በአሜሪካ ውስጥ የሚሸጡ ማናቸውም እቃዎች በዶላር ስለሆነ ውድ ናቸው። አሁን አሜሪካ ከእኔ ሀገር ላይ ማቴሪያሎችን ግዙ ሲሉ ለገዢዎች ውድ አይደለም ወይ? ገሰውስ አገራቸው ላይ ለማከፋፈል ምን ያክል ተጨባጭ ይሆናል አሁን ትላንትና እንኳን እናንተ እንዳነሳ ነው የአሜሪካ አንዳንድ ምርቶች በጣም ውድ ከመሆናቸው የተነሳ ገበያ ውስጥ ገብተው ሊጠቀሙባቸው ሊገለገሉባቸው የሚችሉ ሰዎች በጣም ጥቂቶች ናቸው። ከዚህ አንጻር አሜሪካ ከሌላው ዓለም ጋር የመናገድ እድሉ አላት ወይ? እቃዎቿ በጣም ውድ ከመሆናቸው የተነሳ ለማለት ፈልጌ ነው። አንዱ በዶናልድ ትራምፕ እየተራመደ ወይም እየታሰበ ያለው ሀሳብ ዶላርን በመላው ዓለም ማዳከም ነው። የዶላርን ዋጋ ማዳከም፣ የዶላርን ዋጋ ማዳከምና አሜሪካ ምርቶቿን ሸቀጦቿን በመላው ዓለም በገፍ እንድትሸጥ የሚያስችላት ሁኔታ መፍጠር ነው ይላል። እንደገና ይሄ ማለት ደግሞ የራሱ የታሰቡና ያልታሰቡ ችግሮች እንዳሉት ደግሞ ይተነትኗሉ። ይሄ ይሄ በአሜሪካ በኩል ነው። በሌላ በኩል ደግሞ የራሳቸውን ካረንሲ አርቲፊሻል በሆነ መንገድ ከገበያው እውነታ ውጪ እንዲዳከም በማድረግ የአሜሪካን ሸቀጦች በእነሱ ገበያዎች ውስጥ ተፈላጊነት እንዲያጡ ያደርጋሉ ብለው ከሚከሰሱ ሀገሮች ለምሳሌ አንዷ ቻይና ናት። እንዲህ አይነቶችን ሀገሮች ደግሞ ያው እሳቸው ሰምተዋል። በነገራችን ላይ ብዙ እዚህ መተ ፊቴ ላይ የተለመጠመጡ እሺ ብዬ እስከፈቅደላቸው ድረስ እያስተኛሁ በዚህ መንገድ እንዲያስተካክሉ አደርጋለሁ ብለው ነው የሚሄዱት። እንግዲህ ከቻይና ጋር ሲደራደሩ የሚነሱ ነጥቦች ናቸው እነዚህ። እና ይህም ቅድም ያልከው አንተም ያነሳኸው ይሄ የአሜሪካ ዶላር ጥንካሬን ማዳከም የሚለውም አለ። ይሄ ምን ማለት ነው የሚለውን በእርግጥ አንዳንድ አስተያየት ሰጪዎች ምን ብለዋል፣ ለምን የኢኮኖሚስት የሆኑ ባለሙያዎችን አቅርባችሁ አታናግሩም ብለዋል ኢሳያስ። እና ይሄ መቼም የአንተ ስራ ነው እና ሊሆን ቢችል በጣም ጥሩ ነው። ቢያንስ በነዚህ ለዜና በሚሆን መንገድ አጠርና ግልጽ በሆነ ሁኔታ ሶስት መሰረታዊ ጥያቄ አቅርበ በጣም ጥሩ ይዘን መቅረብ ብንችል አድማጮች፣ በጣም ጥሩ ይመስለኛል። ዓለም ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን። ስለ መኖሪያ ቤት ሲያስቡ ምን አይምሮ ውስጥ ይመጣል? ሰፋ ያለ መኝታ፣ ሰፊ ሳሎን ከተጨማሪ የሰራተኛ ክፍል ጋር ከስቱዲዮ እስከ ባለ አራት መኝታ አማራጭ ያላቸው አፓርትመንቶች አቅመውን በማከለ መልኩ የህልሞን ቤት በዲኤም ሲ ሪል እስቴት እውን ማድረግ ይችላሉ። በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር ተመቻቸለት። ስለ ዴሊቨር ታይሙ በጭራሽ እንዳያሳስቡ፣ ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አልሙኒየም ፎርሞክ ተጠቅመን እየገነባ እንገኛለን። ምን ይሄ ብቻ፣ ፈጥኖ ለሚመጡ ደንበኞቻችን እስከ 30% የሚደርስ ቅናሽ አድርገናል። የዚህ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይደውሉልን። DMC Real Estate ደስታው እዚህ ይጀምራል። ሰምታል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሳኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችተዋል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታርሞል ሁለተኛ ፎቅ። አሁኑ ስልኮን አንስተው ይደውሉ። 0988 18 1818 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል